ዳግም ጉዱ ታወቀበት። ዳግም አሁን የማይችለው ወጥመድ ውስጥ ገባ። ፍኖት ደግሞ ለዳግም ያላት አመለካከት በጣም ከባድ ሆነ። ዳግም ፍኖትን ለማግኘትና ለራሱ ለማድረግ ሲል የማይወጣው ችግር ውስጥ ገባ። እሱም ምንድነው ከማይችለው ጋር ከብሩክ ጋር ነበር የገጠመው። ብሩክ ፍኖትን ጠርቶ ሁሉንም ነገር አስረዳት። እናም ፍኖት ካላመነችኝ፣ አንቺ ስደውልልሽ ትመጫለሽ አላት። ያችን አብራ ያደረችዋለች፣ እሷ ደግሞ አልመጣም አለችው። እንግዳውስ እናትሽ ወንድ ብላ ወልዳሻለች ሳይሆን፣ እኔ ስደውልልሽ አትንጭና እንታያያለን አላት። ምን አይነት ጣጣ ውስጥ ነው የገባሁት? አለች። እንግዲህ ፍኖት ከብሩህ ጋር ሄዳ የተፈጠረውን ነገር ሰማች። እናም እኔ ኢዱን እንደምንም ብዬ ማሳመንና መታረቅ አያቅተኝም፣ ግን ደግሞ ፍኖት እውነታ ማወቅ አለብሽ። ይህ ሁሉ ያደረገው እኔና ኢድንን ለመለያየት ዳግም ነው። ስለዚህ ይህ ነገር ደግሞ በጣም ከባድ ነው። እናም ዳግምን እኔ በደንብ አውቀዋለሁ። አየህ ለሰው የሚያስብ ለቤተሰቡ የሚጨነቅ በጣም መልካም አስተያየት ያለው ሰው ነው አለችው። አይደል ለቤተሰቡ መልካም፣ ግን ደግሞ እውነተኛ ማንነቱ አውሬ የሆነ ነው። አይሽ አእምሮሽን በጣም ተቆጣጥሮታል አላት። እንዴት አለችው። እንዴትማ አእምሮሽን በደንብ ነው የተቆጣጠረው። ባይቆጣጠረው ኖሮ የስም ማንነት ትረጃለሽ። እኔ ደግሞ በማስረጃ ባሳይ አላት። ምንድነው ማስረጃ አለችው። ከዛም የዳግም የሚያስፈራራውን የሚያወራውን ድምፅ እንዳለ አስረዳት፣ አሰማት። ፍኖት ይህንን ስትሰማ በጣም ደነገጠች፣ ማመን አቃታት። የዳግም ጓደኛ ደግሞ እቤት ውስጥ መጥቷል። ኤደን ለፍኖት ስልክ ገዝታ ሰርፕራይዝ ለማድረግ ዱብ ዱብ እያለች ነው ከዛም ሳሎን እያጸዳች ነበረ። ከዛ የዳግም ጓደኛ ዳዊት ደግሞ ፍኖት ፍኖት ማነች ሊያት እያለ ነበር። ስለ ፍኖት ስታውራ ትቆያለህ ወይስ አይታት የማታውቃትን ፍኖት ገብተህ ትተዋወቃታለህ? አለ አለ ዳግም። ከዛም እሺ ብሎ ገቦ ሳሎን ዱብ ዱብ እያለች የነበረችው ኤደናት እንደ እህትየዋ አለ ዳግም እ አለችው እኔ አላምንም፣ አንቺ ቤት እያጸዳሽ አላት። አው፣ ምን ያንሰኛል። እሺ ፍኖትስ የት ሄዳ ነው አንቺ ቤት የምታጸጂው? አላት። ፍኖት ትንሽ ወጣለች አለችው። ማለት ወደ የት እንዴት? አላት። እንደትማ በቃ ሱቅ ነው የሚሆነው። ለምን ብቻዋን ጥለሻት ትተያታለሽ? ለምን አብራችሁ አልሄዳችሁም? አላት እንደምን ችግር አለው? እኔ ደግሞ ብቻዋን እንድትተር ስለፈለግኩ ነው አለችው። ለምን እዚህ ያዘጋጀውላት ስጦታ ሰርፕራይዝ አለ ያንን ሰርፕራይዝ ላድርጋት ስፈልግ እፊት የሆነችብኝ እንዴት ሄድ ተስማምቼ ፈቀድኩ አለችው። ከዛ ውስጡ ደስተኛ አልሆነም። ሰላም ውድና የተከበራችሁ የዙምራ ዩትዩብ ቤተሰቦች፣ እንዴት ናችሁ? ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ፍኖት ቀጣይ ፓርት ይዘን መተናል ማለት ነው እንግዲህ ተወዳጁና እጅግ አስተማሪ የሆነው ፍኖትን ይዘመጥቻለሁ። ፍኖት እና ኢደን እንደሚታወቀው በጣም ጥላቻ ናበሩ። አሁን ደግሞ ዳግም እና ብሩክ ትልቅ ጦርነት ውስጥ ገብተው እየተፈታተኑ ይገኛሉ። ብሩክን የሚያሸንፈው ሰው የለም። ብሩክ በጣም አደገኛ ና ከባድ ሰው ነው። ዳግም ደግሞ በተፈጥሮ አዛኝ ርህራሄና ለሰዎች ክፉ ማያስብ እንደውም ደግሞ በስሜታዊ ነገሮችን ማይገፋፋ ነበር። አሁን ግን በፍኖት ጉዳይ ዳግም ስሜታዊ የሆነ ያለቅድ ነገሮችን በማድረግ በግብዝነት ራሱን ወጣውን ውስጥ ከቶ በፍኖት እንዲደራደር አድርጎታል። ብሩክ እንግዲህ ብሩክና ዳግም በጣም ከዚህ ቀደም ሲፎጋገሩ ነበረ። እናም አሁን ባላሰበውና ባልጠበቀው ነገር የእሱን ኢደንና ብሩክን የለያየው ዳግም እንደሆነ ለፍኖት ነገራት። ትልቁ ችግር ፍኖት አሁን ለዳግም ያላት አመለካከት በጣም ተበረሷል። በጣምም ተናዳበታለች። ፍኖትም ተነስታ እሱቅ ለሄድ ብላ ከብሩክ ጋር ቀጠሮ ስላላት ሄደች። ቀጠሮንም የቀጠራት እንግዲህ ብሩክ። ከኢደን የሚፈልገው ነገር አለ በጣም የሚፈልገው ነገር ስለዚህ ኢደንን በቀላሉ የሚታው አይደለም ብሩክ። በስራውም ሆነ እንዲሁም ደግሞ ስራ ቦታ ክለብ በሚሰራ ሰዓት ከሴቶች ጋር ነው። እቤትም ውስጥ ደግሞ ችት ማድረግ ይወዳል። ግን ደግሞ ኢደንን ወዷ ሳይሆን ይሁን ንብረት ነገር ይፈልጋል ያባቷን ማለት ነው። አሁን እንግዲህ ዳግም ደግሞ ድሮውንም ከእሷ ጋር እንድኖር አይፈልግም። ኢደንን እና ብሩክን ለመለየት ብዙ ጥሯል። አሁን ግን ዳግም ፍኖትን ይነጥቀኛል ብሎ በማሰብ ምክንያቱም ብሩክ በተፈጥሮ ሴት አይደለም። ቆንጆዋን ፍኖትንና አንድ በተብርተዋን መልከ መልካም ማን ይቅርና ማንኛውንም ሴት ሲያይ ብሩክ ሴቶችን በምንም አሳምኑ የራሱ ወይም ተጠቅሞ ይጥላቸዋል። እናም ይህን ያደርግብኛል በማለት የፈራው ዳግም ብሩክን ለማራቅ ነበር አላማው። ግን ይበልጥ ወጥመድ ውስጥ ከተተው። ዳግም እንግዲህ በማያስበው ባልጠበቀውም ሰዓት ነበረ ጓደኛውን ፍኖትን ለማስተዋወቅ ዳዊትን ቤት ይዞ መጣ። ቤት ይዞ ሲመጣ ግን አንድ ወጥመድ አለበት። እሱም ማን ነው? ፍኖት ቤት ውስጥ የለችም። ፍኖት እቤት ውስጥ የለችም ሲባል ስሜታዊ ሆነ። የቲዳ ነው ሲልም ኢደን ደግሞ ሱቅ ነው ይሄ ልትሄዳለች፣ አለችው። እናም ስትጠበቅ ቀረች። የዳግም ጓደኛም በቃ ሌላ ጊዜ እመጣለሁ ሲልም፣ ኢደን ትንሽ ቆይተህ ፍኖትን ተዋውቃሃት ብትሄር ደስ ይለኛል ወንድሜ አለችው። እንዴ ከዛሬ ሌላ እዚህ ቤት አትገኙ እንዳትይ ብቻ። በቃ ሌላ ቀን መጥቼ እተዋወቃታለሁ። ሀላት እሻ አለች። እንግዲህ ላይኗ የምትጠላትን ፍኖትን ኢደን ዛሬ አንደኛ የተባለ ስልክ ገዝታ ለፍኖት ሰርፕራይዝ ለማድረግ ተዘጋጅታለች። ፍኖት ደግሞ ዳግም ዳግምና ብሩክ የፈጠሩት ነገር አእምሮዋን በርዟታል። በተለይ በዳግም ላይ ትልቅ እምነትና ትልቅ መልካም ሰው ነው ብላ ነበረባት። ግን ብሩክንና ኢደንን የለያየው እሱ መሆኑን ስትረዳ የመጨረሻ ነው ያዘነችው የተናደደችው ከዛም እሱን አውርታ ተመልሳ ስትመጣ ዳግምን እበር ላይ ጠበቀችው ዳግም ጓደኛውን ልሸኝ ሲሄድ ቆይ ይቺ ልጅ እሱቅ ተባለ ዛሬ ለሁለተኛ ጊዜዋ ነው የሄደችው አለ እንዴ ተቤት ወጥታ ታውቅም እንዴ አለው ጓደኛው አዎ ዛሬ ለሁለተኛ ጊዜው አወጣች። ብቻ በቃ አትጨናነቅ፣ ጓደኛ አለው። ብቻ ምንም ነገር ጥሩ ነገር እየሸተተኝ አይደለም አለ። እንዴት የሆነ ነገር አለ፣ ብሩክ የሆነ ነገር አድርጓል አለው። ከዚም በቃ ጓደኛ፣ ተረጋጋ አለው። እሽ በማለትም ጓደኛውን ሸኝቶ ሲመጣ ፍኖት የሰማችውን ማመን አቅቷት እየተወዛወዘች ነበረ እየጠበቀችው ከዛም በሩን ከፍቶ ሲመጣ፣ አንተ እኔ አንተን እንደዛ አልጠበቅኩም ነበር አለችው። ማለት አላት። የዱሮውን ዳግምን አጥቼ አዲሱን ዳግምን እንደገና እየተዋወቅኩት ነው አለችው። ፍኖት፣ ምን እያልሽኝ ነው አላት? ጨርሻለሁ። ዳግም፣ የት ነበርሽ ደግሞ ይህን ያክል ጊዜ አላት? ከብሩህ ጋር አለችው ምን አለ አው ክብሩት ጋ ያሳዝናል። ቆይ ምን ቢልሽ ነው እንደዚ አይነት ንግግር የምትናገርኝና እንደዚ አይነት ጥላቻ ያደረብሽ ሀላት እውነተኛውን ዳግምን እያልኩኝ እስከ ዛሬ የነበርኩት በጣም ተሳስቻለሁ። ግምቴም፣ እምነቴም ሁለ ነገርም ስህተት ነበር አለችው ፍኖት አላት። በዚህ ባስመሳይና በቀጣፊ መላስ ምላስ ስሜን አትጥራው አለችው። አረ ፍኖት ተረጋጊ፣ ምንድን ነው አላት። በጣም ታሳፍራለህ፣ በጣም ከምነግር በላይ አለችው። እንዲ ፍኖት አላት። እሺ ለማንኛውም እ ብሩክ ጋር ለምን እንደዛ አደረግ አለችው። በጣም ያሳዝናል እና አንድ ውሸታም አስመሳይ ሰው የሆነ ነገር ስላለች ስለ እኔ እንደዚህ ማድረግ አለብሽ ተገቢ ነው አላት። አይደለም የተናገርከውን ንግግር፣ የተቀዳውን ቪዲዮ ሰምቼ ነው አለችው። በጣም ደነገጠ። ዳግም አሁንም የሚሆነው ግራ ገባ። በጣም ተናደደ። ከዛም እሽ በቃ አለና ሩጦ የት ሄደ? ብሩክ ጋ ሄደ። ብሩክ ቁጭ ብሎ ክራሩን እየከረከረ ነበረ። ከዛም ተራሩን ቁጭ አረገና እሺ እንነጋገር አለ ምንድን ነው የምንነጋገረው አለ አሁን አየህ አንተም ለኢደን ብለ ሳይሆን ለፍኖት ነው ፍኖትን እንዳታጣ ከፈለግ ኤዴንን እኔና ኢደንን በደንብ ማስታረቅ አለብ ኢዱን ካላስታረክ ደግሞ እንዴት አድርገን? የፍኖትን ነገር እኔ ያበላሸሁትን እኔ ራሴ ያስተካክለዋለሁ አንተ ደግሞ ኢዴንና እኔን አስታርቃለሁ እንዴት አድርጌ ኢዴንን እኮ በቀላሉ መመለስ በጣም ይከብዳል አለው እሱማ ያንን የቀባጠር አፍህን እና ጭንቅላትህን መጀመሪያ ነበር ስለዚህ አሁንም እሱንም ጠይቀው ይሁን መፍትሄ ይኖራል አለ እሺ በቃ በማለትም ዳግም ብሩክ ወጥመድ ውስጥ ገብቶ ተመልሶ መጣ። እናም ፍኖት ደግሞ የሁለታቸው ነገር በጣም አሳስቦቸዋል። ኤደንና ብሩክ ይታረቁ ብንል እንኳ እንዴት ነው ማስታረቅ የምንችለው? በፍጹም አታሳዝንህም እህት አይደለችም? አታሳዝንህም አላት። እንዴት አለችው። ይህ አዲሱን ዳግም ማወቅና መታወቅ አልፈልግም ያልኩት ለዚህ ነው። መጀመሪያ ሌላ ሰው፣ አሁን ሌላ ሰው አለችው። ፍኖት ግን ሲላት ምንም ግን የለውም ስሜናት ትጥራ አለችው። እንግዲህ ኤዱ ደግሞ ለፍኖት ቆንጆ የሆነ ስልክ ገዝታ ሰርፕራይዝ አድርጋታለች። እናም ፍኖት ውጭ ላይ ወጥታ ውጭ እያጸዳች ነበረ። እናም በሀሳብ ጨለጥ ብላ ግርግዳውን ተገድፋ ነበር። ኤደን መጣችና ፍኖት ፍኖት በተላት ፍኖት፣ አትሰማም እንዴ ፍኖት? አለቻት። ሂዱዬ፣ አለች። ምንሽ ነው? የተፈጠረ ነገር አለ? ችግር አለ? አለቻት። የለም፣ እታብዬ፣ ናፍቃኝ ነው እናቴ። ኡፍ፣ የናት ፍቅር፣ የናት ናፍቆት አውቀዋለሁ። ከባድ ነው። አይዞሽ፣ በቃ አንቺ እኔ ልጥረገው አለቻት። አያስፈልግም፣ ሄዱ እኔ እጠርገዋለሁ አለች። እንዴ አንቺ አታስተምሬኝም አለቻት። አስተምረሻለሁ ወጥ መስራት እንጀራ እንጀራ መጋገርስ? አለቻት አስተምርሻለሁ፣ እንጀራ መጋገር ማንኛውንም ነገር አለቻት። እሽ በማለት ውጭና ጽድጠው ጨርሰው ክላሳቸው ሄዱ። ኤደን እንደለመደችው እፍኖት ታፋ ላይ ተኘት ብላ ጸጉሯን እየደባብሰች ፍኖት አባትዮው መጣ። አባትዮው ሲመጣ በደስታ በሩን ሲከፍት አየ። ኢደንና ፍኖት አንድ ላይ መሆናቸው በዛ ላይ ደግሞ እንደዚህ እንደህት መተሳሰባቸው እጅግ በጣም አስደስቶታል። የእኔ ልጆቼ እንዴት አመሻችሁ? እንዴት ነው ደስ የምትሉት አብራችሁ ስትሆኑ አለ አይደል ዳዲ፣ አለች አዊ። እውነት አለ ጋሼ፣ እንኳን ደህና መጣ፣ አለች እንዴት ዋላችሁልኝ? ሲሉም ደህና ውለናል አሉት ከዛም አባዬ፣ ዛሬ ለፍኖት ያደረግኩትን ነገር እውነት ብታይ በደስታ ትፈርጣለህ አለችው። ምን አርገሽ ነው አሏት። ፍኖት ግን ምንም መስሎ አልታያትም። ቆንጆዬ፣ ስልክ ገዛውላት አለቻቸው። ዋው፣ ደስ ይላል። ግን ፍኖት ደስተኛ አትመስለኝም አለች። ጸጥ አለች ፍኖትም። ከዛ ለምን አትሆንም? ይህን የመሰለ ስልክ፣ ለየት ያለ ስልክ ነው የገዛሽላት ሄዱዬ፣ አለና አባትየው ያ የተሰጠውን ስልክ እየገለባበጠ ማየት ጀመረ። ከዛም በጣም ለየት ያለ ስልክ ነው የገዛሽላት እያለ ተገርሞ የደባብሰዋል። ፍኖት ደስተኛ አይደለችም። ፍኖት ምን ሆነሻል አለቻት። ምንም አልሆንኩም ሄዱ አለች። እንዴ ምንም እኮ ደስተኛ ትመስልም፣ አለቻት። አረ ደስተኛ ነኝ፣ እንዴት ደስ አይለኝም አለች። አባትየውም ደስተኛ ለምን እንዴት አትሆንም? ፍኖት እንደማስባትና እንደምረዳት ደስታዋንም ሀዘኗንም በውስጧ ነው የምትገልጠው አላት። አዎ ልክ ነው አይደል ፍኖት አለ አባትየው። ልክ ነው ትጋሽ አለች። አሁን እንግዲህ ብሩክና ዳግም ድጋሜ ተገናኝተው ሲረጋጉ ችግራቸውን እንደሚፈቱ በፍኖት ተደራድረው ነው የመጡት። እንግዲህ ፍኖትን ያሳምንለታል ብሩክ፣ ኢደንን ደግሞ ዳግም አሳምኖ ሊያስታርቃቸው ነው። እውነት ተዛመቶ ኢደንን ጠይቃት ለዳግም፣ ለብሩክ ፍቅር አለሽ አላት። አላሰብኩበትም። ኦኬ ገባይ አላት። ገባይ ማለት እኔኩ አሁን ምንም አላቅም ነው ያልኩ እንጂ አፍቅረዋለሁ አላልኩም አለችው ከዛ ሽ በቃ ብሎ ተናዶ ጥሎ ወጣ። ቻናሉን ሰብስክራብ እያረጋችሁ ቪዲዮ እስከ መጨረሻው